ምል ልል ነበር ቅድም ምላወራ ነበር። የእንትና የጃኒ እንደ ጃኒ በምድር ላይ ዘወይ አንድ አላችሁ የኔ ስድብ ሰምታችሁ በጃኒ ለሰደባችሁኝ ትናንትና ያረገችው እዩ ፍራይዴ ያ ሁሉ ተቀጥቅጦ በርበሬ በዘይት በቀር ያ ሁሉ ቅጥቅጥ አድርገው። እሷ ማናት ማትቀጣው? ልክ ጊፍተር ሲመጡላችሁ በቀደም አሹ የተሰደባትም እንደዛ ስታደረገችው ነው። እና ፕሊዝ ከቻላችሁ በውስጥ ምከሯት፣ ተቀጪ፣ እነሱ እየተቀጠልሽ አለም ምናምን በሉ። ካልሆነ ግን አትሳደቡ፣ አትሳደቡ። ጃኔ አትቀጣም፣ አትቀጣም ች ቆሻሻ ስመኝ አትቀጣም፣ አትቀጣም እስመኛ ትቀጣል። ወንድሟ ሞቶ ነው መሰለኝ እና ወደዛ ልሄድ ነው ጋ ሸራ አድርጉልኝ አልኳቸው። እኔ አላቅም። እንግዲህ ጸጥ ስትል ደግሞ አንቺ እንደዚህ ጠይነሽ፣ አንቺ እንደዚህ ነሽ፣ አንቺ ለእርዳታ ምናምን ይሳደባሉ። እሷ ከመጫወት ትፈልጋለች ትላለች እኮ እሷ። እኔ ግን በቅዱስ ሚካኤል ሚዬ ከጃኒ ጋር እንዳልጫወት በቅዱስ ሚካኤል ማልኩ እኮ። ትናንትና ፍራይዴ አላየችውም ከጃኒ ጋር እንደዚህ ሌላ ነገር እንጫወታለን፣ በቅጣት ግን ማሉ እነሱ። አዎ እውነታቸው ነው። ወንድ ልጅ አሁሉ ተቀጥቅጠው ቤታማ ተቀጣች። ያየዋ እኮ ነበረ ቤታ ተቀጣለች፣ ቤታ ተቀጣለች።

ይረጫልም ይፈጫልም። እንዴት አይነው? አረ ተው አይደለም። ፋጡማ ቤታች ያለች ሽቲ ይጠይቃ ነው። አረ ፋጡማ ተይ፣ ገበያ ሲመጣ እንኳን ትሽጥ። አምላኬ ለአሳይሽ። ሰላሙ አለይኩም። ወአለይኩም ሰላም ረህመቱላሂ በረካቱህ። እንዴት ናችሁ? አልሀምዱሊላህ ሲረዳሽ ዋናይ በመናትትሞት እኔ በደንብ የሚረዳኝ ሰው ቢኖር በሶሻል ሚዲያ ጉዳይ እሱ ነው። ከቤተሰብ ይበላል። በቃ እንደውም አሁን በሰሞኑ ግርግር መልስ ልሰጥ ያልቻልኩበትና ሰጣ ገባሁ ስለገባ ያልፈለኩት ቤተሰቦቹ ቲክቶኬን ስላወቁ ቤተሰቦቹ ስለሚያዩ ገባሽ ጓደኞች የስራ ባልደረጉ ስለሚያዩት ፀጥ ያልኩት ከእነ እንትን አገኝ የነበረውን ጦርነት ፀጥ ያልኩት ማለት ነው። እሱ ባይናገረኝም ሌሎች ሰዎች ያሉ፣ እኔ ደግሞ መሳደብ አልፈልግም። ፍቅር ጌታ በስድብ አልከብረም። በስራዬ ሰው እንዲያከብር የሚፈልገው በስራዬ ነው። በማደርገው ነገር ነው ሰው እንዲያከብር የሚፈልገው በአፌ አይደለም።